የፌዴራል ቋንቋ ስለሆነ ከዚ ፌዴራል ቋንቋ ሆነ ለምታገላችሁ ካመናችሁበት ማለት ነው፣ ምን አባታችሁ ታደርጋላችሁ? በአማርኛ ኦሮሞ ናቸው አማርኛ አይነ ጥፋ አማርኛ ተጭኖ ብል ነው ካላችሁ፣ ምን አባታችሁ ያስተፈልፋችኋል? አማርኛ በራሳችሁ ቋንቋ ታሳድጉትም። ሶሻል ሚዲያ በቃ ስለምትፈልጉት ነው። እንደ ስቃፍ አድርጋችሁ አማርኛ የተናገረ በሆን ለእናንት ፈረንጅ ነው የሚመስላችሁ። ለዛ ህዝቡ ግን ታጋድሉታላችሁ። አማርኛ እንፈልግም፣ አማርኛ እንዲወራ እንፈልግም። ሶሻል ሚዲያ ላይ ግን የኦሮሞ ልጅ ቁጭ ብሎ የኦሮሞ ወንዶች አማራን ስትሸከሽ ን ሚ ስትጠብሱት የራሳቸውን ሴቶችን በተለይ ሶሻል ሚዲያ ያጋድላቸሁ የራሳቸውን ሴቶች ምታሙ ናችሁ እኮ በብዛት ራሳቸውን ሆኑ። እሱ እኮ ነው የሚገርመኝ። ህብረታቸው በሙሉ ህብረታቸው ህብረታቸው በሙሉ ኦሮሞዎች ናቸው። ሶሻል ሚዲያ ላይ ግመታቸው አማርኛ ሲያወሩ በራሳቸው ያፈሩ ምክንያቱም አማርኛ ካወሩ ተመልካች አለን ብለው ነው የሚያስቡት አማርኛ ካወሩ በራሳቸው እንደማይከበሩ አርገው ነው የሚያስቡት በኦምኛ ካወሩ ግን የሚንቋቸው እነዛ ጅሎቹ ፍየል ጠባቂዎቹ ናቸው ይራ እርስ በርስ ይናናቃል እርስ በርስ እርስ

እነዛ ትላንትና የሞቱት አፋን ኦሮሞ ፌዴራል ቋንቋ ብለው የከፈሉት ሰዎች ተረፍተዋል። ለዚህ ነው ፌዴራል ቋንቋ ማይሆነው አይሆንም። እረስታችሁታል፣ ስለ ቋንቋችሁ እረስታችሁታል። ሲቆምባችሁ ብቻ ነው አሁን ስትታገሉ የነበራችሁት። በምን መሬት አግኝታችኋል፣ የምትፈልጉት አፋችሁ ላይ ተወትፎላችኋል። አለቀ፣ አገባችሁ እንዲ የሞተ ተጎዳል። ስለዚህ አንደታቸው ያለ ጅል ቄሮ ዝም በሉና፣ ኖር መጀመሪያ ውስጥ ያለውን የማሀየቅ አጽራ ስርዓት እንዲኖራቸው አድርግ። ከዛ በኋላ መብትን ጠይቅ። በጣም ብዙ መጀመሪያ ስልጣን ስልጣን ይቀድማል። በራስ መተማመን ይቀድማል። ኦኬ ለመሳደብ ያላቸውን ፍጥነት ለማወቅ ለማወቅ ይሄ እኔ እንደዚህ አጥንቻለሁ። በጣም ማህዩ ምን ያህል እውቀት አለው። ምክንያቸው ልሞር ነው ታቸው

ታክቲክ ስጥ ነበር። በጣም ነበር የሚጨንቃችሁ ኦሮሞች፣ ምን አሉ ነበር የሚሉት? የኦሮምኛ ፕሮግራም እንኳን ሲደረግ በዋይ ላይ ማለት ይጨንቃችኋል። በኦሮምኛ የሚወራው ሌላ ነው፣ በአማርኛ የሚወራው ሌላ ነው። ታክቲክ። በራስሽ ያፈርሽ ሴትዮ፣ አንፋ እና ለማን ነው የምናወራ? ለራሽ ነው ምታወራ። ለራሽ ታገኝ፣ ስለራስሽ የሚጠቅም ነገር አድርጌ? ምን አባሽ የራስሽን ሰው ሰብስቤ አሰልጥኝ። ሶሻል ሚዲያ ላይ እኔ ሶስት ሰው አለብኝ የሰደበኝ። ማጆሪቱ እየሰደባችሁኝ፣ እኔ ሶስት ሰው ሰደበኝ አልሰደበ እየተቀያየራቸው አመት ከመት የምትሰሩ ናተናቸው። በዚህ በአምስት ዓመት ውስጥ እያሰደባችሁኝ ስለሆነ ማለት ነው። ስለዚህ እኔ እናንተ ሰደባችሁኝ እና እኔ ምንም ሆኖ ነገር የለም። ምንም እንኳን እናንተ ቋንቋችሁ የማይገባው ስትሳደቡ ስድብ እንኳን የማታውቁት አይደለም። አጥር አድርጎ ያ በማቀው ቋንቋ ደም ሥሬ እንዲነካ ሲያደርግ ቆዳ ላይ ወደ ውስጤ እንኳን አላስገባሁም። እንኳን የእናንተ ማለት ነው። ስለማውቃችሁ ስለምንቸዋወቅ አይኖ ዩዩ ኖ ሚ ዛሬ ነው የሚማውቃችሁ። ቤተሰቦቼ ቁጭ ብለው ስለእናንተ ምን ሲያወሩ በልጅነት ዋ ብዙ በመረጃ እና በማስረጃ ስለማውቃችሁ ክፋታችሁ ማለት ነው እንግዲህ በ198 ላይ የሰማሁትን ነገር ዛሬ የሚገርምህ ስለ ጀግንነት ብቻ አይደለም። ስላለባችሁ በጣም አንዳንድ ክፋትም ይሰማል። ስለዚህ ሁልጊዜ ስለናንተ ጥሩ እንዲወራ ፈልጋችሁ ከሆነ ኖኩባችሁ ቀላል ነገር አለ። አየዋችሁ፣ ሳያችሁ በጣም የወሬ ሰዎች ናቸው። አየዋችሁ በመንጋይ ማሰብ የማሰብ ነገር አለባችሁ። ማጣራት የሚባል ነገር የለም። መተባበር የሚባል ነገር የለም። ውሸት ነው። ይህ ይተባበረ ከዛ ላይ ለእናንተ ማሸነፍ ማለት አንድ ፊገር የሆነ ሰው መግደል፣ እኔ ማጆሪቲው ነው ማ ገሎ ያነሳው መግደል፣ ከዚያ ሱን ቦታ መያዝ። በዛ ነው ምታምኑት ከመሪዎቻችሁ ጀምሮ ማስወገድ ነው ይባለ ይህ ጥሩ ነው ብላችሁ ታምናላችሁ። የሀሳብ ልዕልናን በሰላም ማተከፈል ከሆነ ማለት ነው እንደ ፖለቲካው እራሱ ከሄድ ያ ሰው ካልሞተ በስተቀር በሀሳብ ማስለወጥ አይቻልም። ሀሳብ ማስለወጥ ወይ ሀሳብን ተቀብሎ ያንን ሀሳብ ሰርቆ የእሱን ሀሳብ ሰርቆ የእሱን አይዲያ ሰርቆ መስራት የለም፣ መወገድ አለበት። እሱ ብቻ አይደለም መሆን ካልቻላችሁ ያን ሰው ማንገርገብ፣ መቅናት፣ መሳደብ፣ ማዋረድ

ስለበዛሽ የሚፈራሽ የለም። ያስቸገረው እንዲሁም ብዛቱ ነው። ትንሽ ስተው ትደማመጣለህ፣ ትከባበራለህ ምክንያቱም ትንሽ ነኝ ብለህ በምታስብ ማለት ነው። ስትበዛ ግን አማራጭ ያለ ይመስልሃል። ምን ያደርጋል ብዛት? ምን ያደርጋል ማለት ትደማመጥ ከሆነ በታሪክ የሌለ እኮ ነው። በጣም እንደምትና ራሳችሁ እንደምትናቁ እንደ ኦሮሞ ራሱ አትሊስት እዛ ላይ የተቀመጠው ልጃችሁ ነው። የፈለገ ነገር ቢሆን ልጃችሁ ህዝቡ ከባድ ነው። ግን ስለተናቃችሁ ምንም አታመጣ ብለው በጦርነት ይከፍሉ። ምንም አታመጣም። እሱን ከዛች ከአራት ኪሎ ካወረድነው ህዝቡን እንቆጣጠረዋለን። መናቅ በራሱ ለእኔ ማሸነፍ ማለት በቃ ሜና ድደኝ ይመስሉ ሰው ሲያከብር ይፈራል። ተነቀ የአስናቃችሁን እናንተ ናችሁ። በጣም ብዙ ጀግኖች አሉ። እንደኔ ያለው ምንም የማይፈራ ነው።